አመሰግናለሁ በማህበራዊ ትስስር ገጽ ላይ በበርካቶች የተጋሩ ሀሳብ አስተያየት የተሰጣባቸው መረጃዎች አሉ ከእነዚያ መካከል የተመረጡትን ለተመልካቾቻችን የምናደርስበት የኢቢሲ ዶት ስትሪም ሰዓታችን ላይ እንገኛለን ወደ ቀዳሚው መረጃ አልፋለሁ ያው በትላንትናው እለት በስፋት ስንጋራው የነበረ መረጃ ነው የሲንጋፖር ጠቅላይ ሚኒስቴር ላውረንስ ወንግ እንግዲህ ይፋዊ የስራ ጉብኝት በዚህ እያደረጉ ይገኛሉእና ተንቀሳቃሽ ምስሎችን ስንመለከት ነበረ እንዲሁም ደግሞ የተለያዩ ሀሳቦች ሲጋሩበት ነበረ መረጃ ነው። ያው ጠቅላይ ሚኒስቴሩ እንግዲህ በአፍሪካ በተለይም ደግሞ በሁለትዮሽ ግንኙነት ይህን መሰል ጉዞ ሲያደረጉ ወይም ጉብኝት ሲያደረጉ የመጀመሪያቸው ስለመሆኑ ገልጸዋል ማለት ነው። ከዚህም ባሻገር የሁለቱ ሀገራት ግንኙነት የበለጸገና የታዳጊ ሀገር ሳይሆን ያቻ ግንኙነት ስለመሆኑም ደግሞ የተነሳበት ነበርና በተለያየ መልኩ እንግዲህ ስንጋራው የነበረ መረጃ ነው። ከዚህም ባሻገር በክህሎት ልማት ላይ ደግሞ ስምምነቶች ስለመደረጋቸው የካርቦን ብድር ላይም ደግሞ ስምምነቶች ስለመደረጋቸው ተጋርተናል ማለት ነው ያው የኢትዮ ሲንጋፖር ዲፕሎማሲም ተጠናክሮ እንደሚቀጥል የተነሳበት ነው ያው በዋናውም በዱት ስትሪምም እንግዲህ ሲነሱ የነበሩ በተለይም የሁለቱ ሀገራት ግንኙነት የሀገርና የሀገር ከመሆኑን ባሻገር ሲንጋፖር ከአፍሪካ ጋር የምታደርገው የሁለትዮሽ ግንኙነት ነው ወይም ደግሞ ያንን የመሰለ ቀለም ያለው ነው የሚሉ ሀሳቦች የተነሱበት ነው ያው እንደሚታወቀው ሁለት ብቻ ኤምባሲዎች ነው አፍሪካ ውስጥ ያሏት በምስራቅ አፍሪካ ደግሞ የመጀመሪያ የሆነውን ኤምባሲም ለመክፈት ሀሳብ እንዳላቸው ጠቅላይ ሚኒስቴሩ ገልጸዋል ማለት ነው። ከዚህም ባሻገር በተለይም ዜጎችን በማብቃት ላይ በክህሎት ልማት ላይ ደግሞ አብረው እንደሚሰሩም የተነሳበት ጉዳይ ነው ማለት ነው። ታስታውሱ እንደነበረ በ2017 ሰኔ ላይ ጠቅላይ ሚኒስቴር አብይ አህመድ ልዑካቸውን አስከትለው በዚያ ጉብኝት አድርገው ነበርና ከጉብኝቱ በኋላ መልከብዙ የሆነ የልምድ ልውውጦች ስለመደረጋቸው ገልጸው ነበር። አሁን ደግሞ ጠቅላይ ሚኒስቴሩ በዚህ ተገኝተው ጉብኝት ማድረጋቸው ያላቸው የሁለቱን ሀገራት ግንኙነት እንደሚያጎለብተውም የተነሳ ጉዳይ ነው ማለት ነው። ያው ከዚህ ባሻገር በተለይም እንደ ኤሮፓያን አቆጣጠር ደግሞ በ2027 ላይ የኮፕ 32ን እናዘጋጃለን እና ያንን በማዘጋጀት ረገድ ሲንጋፖር ያላትን ልምድ ለኢትዮጵያ እንደምትችልም ገልጸዋል፣ ማለት ነው። ከዚያም ባሻገር ኤምባሲው ደግሞ ሲከፈት የተለያዩ የስራ እድሎች እና ሌሎችም ነገሮች ላይ ዜጎችን ለማገዝ ዝግጁ ስለመሆኗ ገልጻለች፣ ማለት ነው። በተለይም የጋዜጣዊ መግለጫ ሲሰጥ ተከታትላችሁ ከነበረ ሲንጋፖር ከተፈጥሮ ጋር እንግዲህ በመጋፋት ዛሬ ላይ ያላትን ቀለም የፈጠረች ሀገር ስለመሆኗ ገልጸዋል። በሌላ መልኩ ኢትዮጵያ ደግሞ በተፈጥሮ የቻላት ከአየር ጠባይ እንዲሁም ደግሞ ከመልክዓ ምድር አኳያ ተፈጥሮ የቻላት ናት። ከዚያም ባሻገር ጥንታዊ የሆነ ታሪክ ያላት ሀገር ናት። ና እቺ ሀገር ዛሬ ላይ እንግዲህ ብልጽግናው ለማፋጠን ለማፋጠን በትላንት ነው ወይም ደግሞ በትላንት ላይ የተሰሩ ነገሮችን ማጎልበት ብቻ እንደሚገባ ያነሱ ጉዳይ ነው ማለት ነው። በትብብር ረገድ እንግዲህ ከዚህ በኋላ የተለያዩ በኢንቨስትመንት፣ በቱሪዝም፣ በተለያዩ ዘርፎች ላይ በጋራ ለመስራት እንግዲህ ስምምነት ላይ ስለመድረሳቸው በትናንትናው ዕለት በስፋት ስንጋራው የነበረ መረጃ ነው። ጠቅላይ ሚኒስትሩ በተለይም በብሔራዊ ቤተ መንግስት ደግሞ በጣም የሚያምር ተከታትላችሁ ከነበረ እንግዲህ አቀባበል ተደርጎላቸዋል። በዚያም የዛፍ መትከል ነበረ። ስምምነቶቹም የተደረጉት በዚያ ነው። ከዚያም ባሻገር በብሔራዊ ሙዚየም ደግሞ የሚገኙ ቁሳቁሶችንም መጎብኘታቸውን ተጋርተናል ማለት ነው። ያው ከፍ ያለው ደግሞ በተለይም በአገልግሎት አሰጣጥ ላይ በጣም ላቅ ካሉ ሀገራት አንዷ ናትና በዛ ላይ የሚደረገውን የክህሎት ልማት ላይ አብሮ ለመስራት ስምምነት ላይ ስለመድረሳቸው ተጋርተናል ማለት ነው። ሌላው ያው ለተመልካቾቻችን ለማሳወቅ ነው። በትላንትናው እለት ነው እንግዲህ በተለይም አሁን ለሶስት ቀናት የሚደረግ የመሬት ግንባታ ነው ከትላንት ጀምሮ ያው ትላንት ከሆነ ዛሬና ነገ ነው። በከፊል ከቦሌ ኤርፖርት ወደ ጎሮ የሚወስደው አስፓልት በልማት ላይ በመሆኑ እንግዲህ የትራፊክ መጨናነቅ ለመቀነስ አሽከርካሪዎች፣ ሌሎች አስገዳጅ ካልሆነ ሌሎች መንገዶችን ቢጠቀሙ ሲል የአዲስ አበባ ከተማ መንገዶች ባለስልጣን በትላንትናው ዕለት ባጋራው መረጃ አስታውቋል ማለት ነው። በተለይም ያው የሚደረገው ግንባታ ከ4.9 ኪሎ ሜትር ነው፣ የጎን ስፋቱ ደግሞ 60 ሜትር ነው እና በሶስት ቀናት ውስጥ የሚደረግ በመሆኑ አሽከርካሪዎች ሌሎች አማራጭን በመጠቀም የትራፊክ መጨናነቅ እንዳይፈጠር አስተዋጽኦ ያደርጉ ሲል በትላንትናው ዕለት ጥሪ አቅርቧል ማለት ነው። ያው ከሰሞኑ እንግዲህ በተለይም ከትላንት በስተያ በ ኤርታሌ እሳተ ጎመራ አካባቢ ምንድን ነው የተከሰተው የሚያስብሉ በርካታ ምስሎችን ስንጋራ ነበር። ና ያው የኢቢሲ ዶት ስትሪምም ደግሞ ምንድን ነው የተከሰተው የሚለውን ያው ካጋራ በኋላ በርካቶች አስተያየት ሲሰጡበት የነበረ ና የወደዱት ልጥፋችን ነው። በአፋር ክልል አፍዴራ ወረዳ በሚገኘው እንግዲህ የኤርታሌ እሳተ ጎመራ አካባቢ በተለይም ከዚህ ቀደም ከታዩት ፍንዳታዎች ለየት ያለ ነው፣ ጭሱ ወይም ደግሞ በአካባቢውም የሚሰማው እንቅስቃሴና ድምፁ ለየት ያለ መሆኑ ነው እንግዲህ የበርካቶችን ቀልብ የገዛው ይህም እንግዲህ ምንድን ነው በማለት የኢቢሲ ጋዜጠኛ ቡድን ወደ ቦታው አቅንቶ ነበረ። ያው እነሱ ከነበሩበት ቦታ ሲነሱ አስር ሰዓት አካባቢ ነበረ፣ አካባቢው ላይ ደግሞ ሲደርሱ ወደ አስራ ሁለት ተኩል አመሻሽ ላይ ነበረ ና በቦታው ያለውን ነገር እንግዲህ በእርግጥ ለማየት እየመሸ ስለሆነ ባለመቻሉ በመጀመሪያ ከአካባቢው ነዋሪዎች ጋር ነበረ ቆይታ ያደረጉት። ያው ነዋሪዎቹም በአካባቢው ላይ የመሬት መንቀጥቀጥ እንዳለ፣ ከፍተኛ የሆነ ጭስና ብናኝ ስለመመልከታቸው ገልጸዋል ማለት ነው። የጋዜጠኛ ቡድኑም እንግዲህ ትክክለኛ ሁነቱን ለመታዘብ አዳራቸውን በዚያው ነበረ ያደረጉት። ከዚያም እንግዲህ ያው በማግስቱ ጠዋት አካባቢ በቦታው የነበረውን ሁነት ለመመልከት ችለዋል ማለት ነው። እኛም ምስሎቹን በትስስር ገጻችን ላይ አኑረነዋል፣ ተመልካቾች ማየት ይችላሉ። ያው ከዚህ ቀደም በተለይም በእሳት ባህርነት የሚታወቀው የኤርታሌ እሳተ ጎመራ ነው። ጋዜጠኞቹ ደግሞ በትዝብታቸው ያ እሳት እንግዲህ ደርቆ የተለያዩ እንግዲህ ተራራዎችን እንደሰራና በተራራዎቹ መካከል ደግሞ የሸለቆነት መልክ ያለው ክፍተት ስለመፈጠሩ ነው የታዘቡት። ከዚህም ባሻገር ከዚህ በፊት ያው ፍንዳታው በኤርታሌ ላይ ነበረ፣ አሁን ግን እንግዲህ ኃይሌ ጉብ በሚባለው ሌላኛው ትልቅ ተራራ ላይ ስለመከሰቱ ገልጸዋል። በአካባቢው ላይ እንግዲህ በዚህ ሳቢያ ከፍተኛ የሆነ በተለይም ቅድም እንዳልኳችሁ የሚያደርገው እንቅስቃሴ የፈጠረው ድምፅ ስለመኖሩ ታዝበዋል። በዚያ የነበሩ ደግሞ ቱሪስቶች በተለይም ወደ ቦታው በቅርብ ለመድረስ የሚመች መንገድ ባይኖርም ከርቀት ሆኖ ግን እየተመለከቱ ስለመሆኑ ገልጸዋል ማለት ነው። ያው ከዚህ ጋር ተያይዞ እሳተ ጎመራ በተለያየ ጊዜ የሚጨምር ከዛም ደግሞ መጠኑ የሚቀንስ ነው። ነገር ግን የክስተት ደግሞ ሲፈጠር ጥንቃቄ ማድረግ እንደሚገባ በመረጃችን የተመላከተ ጉዳይ ነው። ሌላው እንግዲህ በተለምዶ ሿሿ የሚባለው ወንጀል ያው ተመልካቾች እንደ ቅድም ግርግር እንዳይላቸው ሿሿ የሚባል ማታለልን የተላበሰ የስርቆት ወንጀል ነው። እንግዲህ በመዲናችን በተለያዩ ጊዜዎች ይህ ድርጊት ተፈጸመብን ሲሉም እንሰማለን። የፈጸሙትም በቁጥጥር ስር ውለዋል ሲል ደግሞ የአዲስ አበባ ፖሊስ ሲያስታውቅም እንሰማለን። በትላንትናው ለትም የተጋራ ነው መረጃ 36 የሚሆኑ በዚህ ድርጊት ላይ ተሳታፊ የሆኑ ተጠርጣሪ ግለሰቦችን በቁጥጥር ስር መዋሉም ፖሊስ አስታውቋል። ከእነዚህ መካከል ደግሞ ወደ 15 የሚሆኑት ሴቶች ስለመሆናቸው ነው በመረጃው የተመላከተው። ያው ለዚህ ውጤት ግን መነሻነት የሆነው ሁነት የተፈጠረው ልደታ ክፍለ ከተማ ነበረ። የግል ተበዳይ እየሩስ ግርማ ትባላለች። ወደ ቀን ሰባት ሰዓት አካባቢ ላይ ትራንስፖርት ለመያዝ ቆማ ባለችበት ወቅት የትነሽ ብለው ይጭኗታል ማለት ነው። እሷም ወደ ሚኒባሱ ትገባለች። ከዚያ ግን ስልኳን ነጥቅ ለመንጠቅ ግብግብ ውስጥ በነበሩበት ወቅት በቅርብ የነበሩ የፖሊስ አባላት ሁነቱን ይመለከታሉ ማለት ነው። የድርጊቱ ፈጻሚዎችም ያው በፖሊስ ዓይን ውስጥ መግባታቸውን ሲመለከቱ እሷን ገፍትረዋት ለማምለጥ ሞክረው ነበረ። ነገር ግን ያው በሚኒባስ ውስጥ የነበሩት አራቱም የድርጊቱ ፈጻሚዎች ሕግ ጥላ ስር ሊውሉ ችለዋል ማለት ነው። ታዲያ እነዚህን ወይም ደግሞ ከፍተኛ ቁጥር ያላቸውን ተጠርጣሪዎች ለመያዝ መነሻ የሆነው ያ ሁነት ነው። እነዛን በቁጥጥር ስር በማዋል ምርመራ ሲደረግ ያው ከላይ ደግሞ በቡድን ተደራጅተው ስምሪት የሚሰጡ ሌሎች ስለመኖራቸውን የተደረሰበት፣ በተለይም ደግሞ ይሄ በጉለሌ ክፍለ ከተማ እዚህ አዲሱ ገበያ ከኛ በላይ ነው ወደ 11 የሚሆኑ ስምሪት የሚሰጡ ደግሞ የወንጀል ፈጻሚዎች ስለመያዛቸው ነው የተገለጸው። እነሱ መነሻ በማድረግ ነው እንግዲህ የሰፋ ያለ ምርመራ ሲደረግ በተለያዩ ቦሌ ክፍለ ከተማ በአራዳ ክፍለ ከተማ በተለያዩ ክፍለ ከተማዎች ላይ በመደራጀት ከላይ ደግሞ ስምሪት የሚሰጡ አካላትን ወይም ተዋረድን በለው በማበጀት ነበር ሲንቀሳቀሱ የነበረው። ከዚህም ባሻገር እነሱ ደግሞ በዚህ መልኩ የሚያገኙትን ቁሳቁስና የተሰረቁ ንብረቶች በመቀበል ደግሞ የሚወስዱ እንደነበሩ እነሱም በቁጥጥር ስር ስለመዋላቸው ፖሊስ ገልጿል፣ ማለት ነው። ያው የሿሿን ወንጀል ለመከላከል በተለይም ፖሊስ በመረጃው መቋጫ ላይ ለማሳወቅ እንደሞከረው የሿሿን ወንጀል ፖሊስ ብቻ የሚቆጣጠ የሚፈጠረው ድርጊት አይደለም። ማህበረሰቡ ሊተባበር ይገባል። በተለይም በትራንስፖርት ውስጥ ለየት ያሉ እንቅስቃሴዎችን ወይም ደግሞ እርዳታ የሚሹ የህብረተሰብ አካላትን ስናይ ቶሎ ምላሽ መስጠት እንደሚገባም ነው ፖሊስ ያስታወቀው። ከዚህ ባሻገር ግን የተሽከርካሪ ባለቤቶች ሆነው ወይም ደግሞ ለእንደዚህ አይነት ድርጊት መኪናቸውን እንደሚውል እያወቁ የሚሰጡ የመኪና ባለቤቶች እንዳሉ ፖሊስ አስታውቋል። በቀጣይ የግለሰቦችም ብሎም ደግሞ የመኪናቸውን አይነት ይፋ የማድረግ ስራ እንደሚሰራም ነው ፖሊስ ያስታወቀው። ከዚህ ባሻገር ግን ማህበረሰቡ በጋራ በመቆም እና በመተባበር ይህንን ወንጀል መክታት እንደሚያስፈልግ ደግሞ በመርጃችን የተነሳ ጉዳይ ነው ማለት ነው። ያው በርካቶች በዚህ ወንጀል ተጠቂ የሆኑ ነው። እኛም ተቋማችን ውስጥ እንግዲህ ብዙዎች ሲሉ እንሰማለንእና ያው በደንብ ማስተዋል ነገር ግን ያው ችግሩ ደግሞ የተፈጠረባቸውን ሰዎች ካገኘን ቶሎ ምላሽ መስጠት እንደሚያስፈልግ በዚህ አጋጣሚ እንግዲህ ልናነሳ እንወዳለን። ወደ መቋጫው መረጃችን እናልፋለን። ያው ሌላው በትስስር ገጻችን ላይ እንግዲህ በኮሪደር ልማቱ በተለይም እግረኞች አረፍ እንዲሉባቸው የተሰሩ ወንበሮች አሉ። ዓላማቸው በቃ በዛ አካባቢ የሚንቀሳቀሱ ሰዎች አረፍ እንዲሉባቸው ብቻ ነው። ከዛ ግን ያው ላልተሰሩበት ዓላማ ያዋሏቸው በተለይም ደግሞ እዛው የኮሪደር ልማቱ የሆነ ካፌ ነው እንግዲህ ይህንን ድርጊት የፈጸመው በወንበሮቹ ላይ ልብስ ተሰጥቶባቸው በትስስር ገጽ ላይ በስስር ገጽ ላይ ስንመለከት ነበር። ና ያው ይህንን ድርጊት የፈጸመው ካፌ ስለመታሸጉ ሰምተናል። የካፌው ሰራተኞችም እንግዲህ በህግ ጥራ ስር ውለው ምርመራ እየተደረገባቸው እንደሆነ ተገልጿል ማለት ነው። በህብረተሰብ መረዳት የሌለው ግለሰብ ያደረገ ነበር ካፌ ምናምን ከሆነ ቢያንስ እውነት ልክ ነው። እና ያው በተለይም በመረጃው ላይ እንግዲህ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በህዝብና በመንግስት ትብብር የተሰሩ ይህን መሰል ልማቶችን ለተሰሩበት አላማ ብቻ ነው ለማሟል የሚገባው ይህ ሳይሆን ቀርቶ ግን ለሌላ ዓላማ የሚጠቀሟቸው ካሉ ግለሰብ ስለሆነ አይደለም ወይም የግል ተቋም ስለሆነ አይደለም፣ የመንግስት ተቋምም ቢሆን አስፈላጊ በሆነው የህግ ባባብ አግባብ ተጠያቂ እንደሚደረግ ነው የተጋራው ማለት ነው። ያው ከዚህ ጋር ተያይዞ ደግሞ ጥቆማ ያደረጉትን አካል ባለስልጣን መስሪያ ቤቱ አመስግኗል። ከዚህ ባሻገር ያው ይህን መሰል ድርጊቶች ደግሞ ሲፈጸሙ እነዚህ በትስስር ገጽ ያልደረሰው ከሆነ በ9995 ላይ በነጻ የስልክ መስመር ደውለው ማሳወቅ እንደሚችሉ የተጋራ ነው ጉዳይ ነው። ባለፈው ደግሞ ከዚህ ጋር ተያይዞ በተለይ አሁን መንገድ ላይ የሚቀመጡ ይሄ ቆሻሻ መጣያ በብረት የተሰሩ እንትኖች አሉ እና እነሱም ሁሉ እያነሱ ለግል መጠቀሚያ ለማድረግ ወደ ቤታቸው የወሰዱ ግለሰቦች በቁጥጥር ስር እንደዋሉ መረጃ መጥቶ ነበር እና ምን ያክል ለአካባቢው ልማት ያለን ትኩረት አሁንም እንዳልተሻሻለ የሚያሳይ ነው እና ትንሽ ግንዛቤ ላይ መስራት የሚጠይቅ ብዙም እንትን የሚጠይቅ አደለም። የከተማውን ገጽታ እንደሚያበላሽ ማንም ሰው ለመረዳት የሚችለው ነው ያው ነገር ግን ያው ለድርጊታቸው አስፈላጊው ቅጣት ስለተጣለባቸው አስተማሪ ነው ብለን እናስባለን። ያው መረጃዎች እነዚህን ይመስሉ ነበረ እና